ሰሞናችንን በአዲስ አበባ ሰማይ ላይ እየታየው ክስተት በ1995 በሲምፕሰን ፊልም ሲን ውስጥ ታይቶ ነበረ። ሰሞኑን በአዲስ አበባ ሰማይ ላይ የድሮን ትዕይንት ማስታወቂያ ተካሂዷል። ይህ አስደናቂ ትዕይንት ብቻ ሳይሆን ከዛሬ 30 ዓመት በፊት በ1995 በታዋቂው የአሜሪካ ተከታታይ ፊልም ደ ሲምፕሰን ውስጥ ስለ 2026 የተተነበየ አንድ ትንቢት አስታውሶናል። በዚህ ክፍል ውስጥ በሰማይ ላይ በድሮኖች የተሰራ ማስታወቂያ ታይቷል። እንግዲህ ይህ ትንቢት እውነት ሆነ ወይስ የታቀደ እቅድ ነበር? የድሮን ማስታወቂያ ውስጥ ምን ያህል ተጽዕኖ አላቸው? እንዴት እንደ ማስታወቂያ መድረክስ ሰማይ ይቆጠራል? እነዚህን ጥያቄዎች ከእናንተ ጋር በጥልቀት እንመረምራለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት በዓለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ ተገናኝተናል። ይህ አዲስ መረጃ እንግዲህ በተለይ ደግሞ ኢትዮጵያችን ላይ ትኩረት ያደረገ ነው። ሰሞኑን በኢትዮጵያ በተለይ ደግሞ በአዲስ አበባ ሰማይ ላይ አንዳንድ አዳዲስ ክስተቶችን ተመልክተን ነበረ ጠቅላይ ሚኒስትሩና ባለስልጣናቶቻቸውን ራሱ አስመልክቶ ብዙ መረጃዎች እየወጡ ነበረ። በዚህ ነገር በጣም ተደመው እንደነበረ ማለት ነውና። ይህን ነገር እየፈተሽኩት ነበረ ጥቅም አለው ወይስ ጉዳት አለው፣ አለማችን ላይ እየተካሄደ ያለው ነገር ምንድን ነው፣ ለኢትዮጵያስ የሚያመጣው ጥቅም ምንድን ነው የሚለውን ነገር ነው በደንብ የፈተሽኩት ማለት ነው። ለመሆኑ ሲምፕሰን የተባለው ፊልም እንግዲህ ብዙ ጊዜ ስለዚህ ጉዳይ አውርተናል። በሲምፕሰን ማለት ነው በጥልቁ የተጠለፈ ነው ወይስ የእውነት ትንቢተኛ ፊልም ሆኖ ነው እንዴት ነው ይሄ? ወይስ እቅድ ነው የነሱ እቅድ ነው ወይስ የእውነትም ትንቢት ነው የሚለውን ነገር በብዙ ፕሮግራሞቻችን ፈትሸነው ነበረ። እንግዲህ ይሄ ከጦርነት እስከ ቴክኖሎጂ ከማህበረሰብ ተኮርጎ የሆኑ ነገሮች እስከ ሃይማኖት እንዲሁም ከታላላቅ የሆኑ የምርጫዎችንም ከዶናልድ ትራምፕ እስከ ፖፕ ፍራንሲስ ድረስ ምርጫዎችን በተመለከተም ቀደም ሲል ሲምፕሰን ተንብዮ ነበረ። እንግዲህ ዘ ሲምፕሰን እንደሚባለው ሰማንያ አምስት እስከ ዘጠና በመቶ የሚሆነው ያለው ነገር ይሆንለታል የሚባል ፊልም ነው። ለዛም ነው በተለይ ደግሞ ኮንስፓይሪሲ ቲዮሪ ተንተኞች ተጠልፏል ይሄ በጥልቁ አለም እንጂ እንዴት እንደዚህ ፍጹም የሆነ ነገር በተለይ ደግሞ ቴክኖሎጂን በተመለከተ ጭራሽ በሀሳብ ደረጃ እንኳን ጥንስስ ያልነበረውን ነገር ጋር የተናገሩት አልበቃል፣ አንድ በአንድ ሆኗል ብለው የሚሉ አሉ። ይህንን ነው ከእናንተ ጋር አብረን ምንፈትሸው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። መረጃውን ከአክሱም ቲዩብኒሮማ ጸጋ ያደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። ከትልቁ ጥያቄ ነው የምንጀምረው። ሲምፕሰን እቅድ ወይስ ደግሞ ትንቢት? ዘ ሲምፕሰን በ1987 ደትሬሲ ኦልማን ሾ ላይ እንደ አጭር አኒሜሽን ተጀምሮ በ1989 የራሱ ተከታታይ ትዕይንት የሆነ ፊልም ነው በማክ ግሮኒንግ የተፈጠረው። ይህ ትዕይንት የሆመር ማርች፣ ባርት፣ ሊዛና ማርጌ ቤተሰብን በስፕሪንግፊልድ ውስጥ በመግለጽ የአሜሪካ ህይወትን ያሳያል። በ በ2007 የተለቀቀው ተሲምፕሰን ሙቪ ማለት ነው የተከታዩን ተጽዕኖ ወደ ሲኒ ሲኒማ ደረጃ ከፍ አድርጎታል። ፊልሙ በአለም አቀፍ ደረጃ ከ527 ሚሊዮን ዶላር በላይ ገቢ ማስገኘቱ ተወዳጅነቱ የተረጋገጠለት ፊልም ነው። የተከታታይ ፊልም በተለያዩ ርዕሰ ጉዳዮች ላይ ከፖለቲካ እስከ ሃይማኖት፣ ከቴክኖሎጂ እስከ ጦርነት በማጣቀስ ባህላዊና ማህበራዊ አስተያየቶችን የሚሰጥ ነው። ነገር ግን ወደ ትልቁ ነጥብ እንመጣለን። በጥልቁ አለም ተጠልፏል ወይስ ትንቢታዊ? ካልሆነ ደግሞ የታቀደ የሚለውን ነው የምንፈትሸው። ዘሲምፕሰን በርካታ ክስተቶች ትንቢት መሰል ትክክለኛ ትንበያዎች ማድረጉ በተለይ ደግሞ በኮንስፓይሬሲ ንድፍ ሀሳብ አፍቃሪዎች ዘንድ ተወዳጅ የሆነ የውይይት ርዕስ ነው። ለምሳሌ የትራምፕ ፕሬዝዳንትነትን ብንመለከት በ2000 በተላለፈው ባርት ቱ ዘ ፊቸር ክፍል ውስጥ ሊሳ ሲምፕሰን የአሜሪካ ፕሬዚዳንት ሆኖ ይታያል። እናም ዶናልድ ትራምፕ ቀደም ሲል ፕሬዚዳንት እንደነበር ተጠቅሷል። ይህ ትራምፕ በ2016 ፕሬዚዳንት ሆኖ ሲመረጡ እጅግ ትኩረትን የሳበ ክስተት ሆኗል። የቴክኖሎጂ እድገቶችን ስናይ እነ ስማርት ሰዓቶች፣ የቪዲዮ ኮሎች እና ምሮ ሮቦቶች ያሉ ቴክኖሎጂዎች በ1990ዎቹ ውስጥ ጎልተው ታይተው ነበረም። እነዚህ ደግሞ በኋላ እውን ሆኖ ምንም እንኳን ቀደም ብለው የተሰሩ ፊልሞች ተረትና ምናብ የሚመስሉ ቢሆኑም ዛሬ አለማችን ላይ ግን ከፍተኛ የሆነ ለውጥን ያመጡ ክስተቶች ሆነዋል። የ911 ክስተትም አንዳንድ ኮንስፓይረሲ ንድፈ ሀሳብ አፍቃሪዎች እንደሚሉት በ1997 በተላለፈው ዘ ሲቲ ኦፍ ኒውዮርክ ኤንድ ሆመር ሲምፕሰን ክፍል ውስጥ የ911 እና ቁጥሮቹ በማስታወቂያ ላይ መታየታቸው ከ2001 911 ጥቃት ጋር ያያይዙታል። የኮቪድ-19 ወረርሽኝም በ1993 በተላለፈው ክፍል ውስጥ የተጠቀሰው የቫይረስ ሰል ክስተት ከኮቪድ-19 ጋር ተያይዟል። ዘ ሲምፕሰን ከ700 በላይ ክፍሎች እየታየ ሲሆን በተለያዩ ርዕሰ ጉዳዮች ላይ በማጠንጠን አንዳንድ ክስተቶች ከእውነተኛው የዓለም ክስተቶች ጋር በመገጣጠም እድላቸው ከፍተኛ ሆኖ ቀጥሏል። የትዕይንቱ ጸሐፊዎች በማህበረሰብና በፖለቲካ ላይ ትልቅ ግንዛቤ ያላቸው፣ ለምሳሌ ትራምፕ ፕሬዚዳንትነት ትንቢት በ1990ዎቹ የትራምፕ ተወዳጅነትና የፖለቲካ እንቅስቃሴ ላይ የተመሰረተ ቀልድ ሊሆን ይችላል። ብዙ የቴክኖሎጂ ትንባዮች በሳይንስ ልቦለድና በወቅቱ በመገናኛ ብዙሀን ላይ ከተወያዩ ሀሳቦች ሀሳቦች የመነጩ ናቸው የሚሉ ጸሐፊዎችም አሉ። በጠልቁ ዓለም ተጠልፋሉ የሚለው ነው ዋናውን ጥያቄ። ይህ እንግዲህ ኮንስፓይሬሲ ነድፈ ሀሳቦች ልናነሳ ግድ ይለናል። ይህም ዘሲምፕሰን በሚስጥራዊ ቡድኖች ለምሳሌ ኢሉሚናንቲ፣ ወይም ደግሞ ፍሪሚሰንስ፣ ሌሎች ሀያላን ድርጅቶች እንደ መልእክት መሳሪያ ጥቅም ላይ እያዋሉት ነው የሚሉ ሀሳቦች ይነሳሉ። እስካሁን ድረስ ዘሲምፕሰን በሚስጥራዊ ቡድኖች መቆጣጠሩን የሚያረጋግጥ ተጨባጭ ማስረጃ ማግኘት አልቻልኩም። ተከታታዩ ፊልም በፎክስ ብሮድካስቲንግ ኩባንያ የተደገፈ ሲሆን ጸሐፊዎቹ በዋናነት በቀልድና በፈጠራ ላይ ያተኮሩ ናቸው። የትዕይንቱ ፈጣሪዎች እንደ ማት ግሮንግ እናም ጂምስ ኤል ብሩክስ በተደጋጋሚ እንደገለጹት ትንባዮቹ በአብዛኛው በቀልድና በባህል ትንታኔ ላይ የተመሰረቱ ናቸው። ቢሆንም ግን በተደበቁ ኃይሎች ተዘጋጅተው ነው የሚለው ደግሞ አንዳንድ ጊዜ ሚዛን ደፍቶ ይገኛል። ዛሬ ወደ ተነሳንበት ርዕስ ደግሞ እናምራ። ሰሞኑን በአዲስ አበባ ሰማይ ላይ የድሮን ትዕይንት ማስታወቂያ እንደተካሄደ ሁላችሁም ልብ ያላችሁ ይመስለኛል። የአስደናቂ ትዕይንት ብቻ ሳይሆን ከ30 ዓመታት በፊት በ1995 በታዋቂው የአሜሪካ ተከታታይ ፊልም ዘሲምፕሰን ውስጥ የታየው ስለ 2026 የተተነበየ ትንቢትን አስታውሶናል። በቅርቡ በአዲስ አበባ ሰማይ ላይ የተካሄደው የድሮን ትዕይንት በእውነት አስደናቂ ነበር ይላሉ በርካቶች። በመቶዎች የሚቆጠሩ ድሮኖች በሰማይ ላይ ተቀናጅተው በተለያዩ ቅርጾችና ቀለሞች የማስታወቂያ መልዕክቶችን አሳይተዋል። ይህ በከተማው ነዋሪዎች ዘንድ ከፍተኛ ትኩረትን ስቦ ነበረም። እንደ አዲስ ማለዳ ዘገባ በአዲስ አበባ የማስታወቂያ ባነሮች ከመጠን በላይ መበራከታቸው የከተማው ውበት ሊጎዳ እንደሚችል ተገልጿል። ይሁን እንጂ የድሮን ማስታወቂያዎች ከባህላዊ ባነሮች በጣም የተለዩ ናቸው። እነዚህ ድሮኖች በተቀናጀ መልኩ በሰማይ ላይ ተንሳፈው አስደናቂ ትዕይንቶችን ይፈጥራሉ። ይህም በኢትዮጵያ ውስጥ ለመጀመሪያ ጊዜ የተካሄደ አይደለም። በተለያዩ የዓለም ከተሞች እንደ ዱባይ፣ ሻንጋይና ለንደን የድሮን ትዕይንቶች ለማስታወቂያና መዝናኛ ሲያገለግሉ ቆይተዋል። የድሮን ትዕይንቶች እንዴት ይሰራሉ? የሚለውን ስናነሳ በቀላሉ በመቶዎች የሚቆጠሩ ትናንሽ ድሮኖች በጂፒኤስ እና በኮምፒውተር ፕሮግራሞች ተቀናጅተው በሰማይ ላይ የተወሰኑ ቅርጾችን ይፈጥራሉ። እነዚህ ድሮኖች ኤልኢዲ መብራቶችን ተሸክመው በምሽት በግልጽ የሚታዩ ቀለሞችን ያሳያሉ። በአዲስ አበባ የተካሄደው ትዕይንት በምሽት ሰማይ ላይ የተለያዩ የማስታወቂያ መልእክቶችና ቅርጾችን በማሳየት ተመልካቾችን ሲያስደምም ተስተውሏል። ይህ አዲስ የማስታወቂያ መድረክ ከተለምዳዊ ቢልቦርዶች ወይም የቲቪ ማስታወቂያዎች እጅግ በጣም የተለየ ነው። እንግዲህ ወደ አስገራሚ የሲምፕሰን ትንቢት ደግሞ መለስ ስንበል። ዘሲምፕሰን ተከታታይ ፊልም በተለያዩ ጊዜያት የወደፊት ክስተቶችን መተንበይ ችሏል ተብሎ ይታምናል ከእነዚህ መካከል ደግሞ ዛሬ ርዕሳችን የሆነው በ1995 በተላለፈው ክፍል ማርጋስን ደ ሞንራሊ በሚለው በ2026 በሰማይ ላይ በድሮኖች የሚቀርቡ ማስታወቂያዎች መታየታቸው ተገልጿል። በዚህ ክፍል ውስጥ ድሮኖች በቴክኒካል አርቲፊሻል መልኩ በሰማይ ላይ የማስታወቂያ ምልክቶችን ያሳያሉ። እንደ አጋጣሚ በ2025 በአዲስ አበባ የተካሄደው የድሮን ትዕይንት ይህን ትንቢት

ለመሆኑ ይህ ነገር ትንቢት ነው ወይስ ደግሞ የታቀደ እቅድ ነበር የሚለውንም በጥቂቱ ፈትሻለን። በመጀመሪያ በሲምፕሰን በተደጋጋሚ የወደፊት ክስተቶች መተንበይ ችሏል፣ ቀደም ብለን እንዳስደመጥ ናቸው። ለምሳሌ የትራምፕ ፕሬዚዳንትነት፣ የስማርት ሰዓቶች መገኘት፣ የኮቪድ-19 ወረርሽኝ መከሰት ይህንን በዝርዝር ጠቅሰንላቸዋል፣ ሌሎችም አሉም። አንዳንድ የሲምፕሰን ጸሐፊዎች ወደፊት እውቀት እንዳላቸው ያምናሉ፣ ሌሎች ደግሞ ይህ በቀላሉ በሺዎች የሚቆጠሩ ክፍሎችን በመፍጠር ምክንያት የተገኙ አጋጣሚዎች ናቸው ይላሉ። በድሮን ማስታወቂያ ጉዳይም በ1995 የድሮን ቴክኖሎጂ በጣም ያልዳበረ ነበረም። ይሁን እንጂ የሲምፕሰን ጸሐፊዎች የሳይንስ ልቦለድና የቴክኖሎጂ እድገቶችን መገመት ችለው ሊሆን ይችላል የሚል ግምት አለ። ይህ ትንቢት ሆን ተብሎ የተደረገ እቅድ እንደሆነ ለመደምደም ግን ተጨባጭ ማስረጃ ደግሞ አላገኘሁም። ይልቁንም የሲምፕሰን ፈጠራ ቡድን የቴክኖሎጂ አዝማሚያዎችን በመተንተን ይህን ሀሳብ ተግባራዊ እንደሆነ መገመታቸው የበለጠ ምክንያታዊ ይመስላል። እንግዲህ የድሮ ማስታወቂያዎች በሰዎች ላይ ምን ያህል ተጽዕኖ አላቸው? እንደ አዲስ ማለዳ ዘገባ በአዲስ አበባ ውስጥ ከመጠን በላይ የሆኑ ባህላዊ ማስታወቂያዎች የከተማውን ውበት ሊጎዱ ይችላሉ። ስለዚህ ይህ የድሮን ማስታወቂያ ተወዳጅ እንደሆነ ብዙዎች ሲናገሩ ነበረም። ይሁን እንጂ የድሮን ማስታወቂያዎች የተለየ ተጽዕኖ አላቸው። እነዚህ ትዕይንቶች በእይታ ማራኪ ናቸው። በምሽት ሰማይ ላይ የሚታዩ ቀለሞችና ቅርጾች ተመልካቾችን ይማርካሉ። ይህም የምርት ስም ማስታወቂያ ወይም ደግሞ ብራንድ አዋርነስን ከፍ ያደርጋሉ። ለምሳሌ በአዲስ አበባ የተካሄደው ትርኢት በማህበራዊ ሚዲያ ላይ በሰፊው ተወርቷል እናም ተጋርቷል። ይህም ለማስታወቂያው የተሰጠው መልእክት ተጽዕኖን አጠናክሯል። ይሁን እንጂ አንዳንድ አሉታዊ ተጽዕኖችም አሉት። የድሮን ትዕይንቶች የሚካሄዱ በመሆናቸው የብርሃን ብክለት ሊያስከትሉ ይችላሉ። በተጨማሪም የድሮኖች ድምፅ በአንዳንድ አካባቢዎች ላይ ላሉ ነዋሪዎች ከባድ ረብሻም ሊሆን ይችላል። በኢትዮጵያ ውስጥ የድሮን ማስታወቂያዎች አዲስ እንደሆኑ፣ የማህበረሰብ አስተያየቶችም የተደበላለቁ ናቸው። አንዳንዶች ይህንን እንደ ዘመናዊና አስደሳች ነገር አድርገው ይመለከቱታል። ሌሎች ደግሞ ለከተማው መልክ መጠንቀቅ እንዳለባቸው ይገልጻሉ። በተለይ ደግሞ በአዲስ አበባ ዩኒቨርሲቲ የኪነ ሕንፃና የከተማ እቅድ መምህር ዮሐንስ መኮንን እንደገለጹት ማስታወቂያ የከተማውን ውበት እንዲሁም ደግሞ ማህበረሰብንም ደግሞ ማማከር አለባቸው ይላሉም። የድሮን ማስታወቂያዎች እንደ ማስታወቂያ መድረክ እጅግ ውጤታማ ናቸው። ምክንያቱም የእይታ ማራኪነት ስላላቸው በሰማይ ላይ የሚታዩ ተንቀሳቃሽ ቅርጾችና ቀለሞች ተመልካቾችን ይማርካሉ። ልዩነቱን እንመልከት። ከተለምዷዊ ማስታወቂያዎች የተለየ በመሆኑ እጅግ በቀላሉ ትኩረትን ይስባል። የማህበራዊ ሚዲያ ተጽዕኖን ደሞ እንፈትሽ። ተመልካቾች ትዕይንቱን በስልካቸው ቀርጸው በማህበራዊ ሚዲያ ያጋራሉ። ይህም የማስታወቂያው ሽፋን በእጅጉ ያሰፋዋል። ተለዋዋጭ ድሮኖች የተለያዩ ቅርጾችና መልእክቶች በፍጥነት መቀያየር ይችላሉ። ይህም ለተለያዩ ምርቶች ተስማሚ ያደርጋቸዋል። በቴክኒካል መልኩ የድሮን ትዕይንቶች በጂፒኤስ በሶፍትዌር እና በአርቲፊሻል ኢንተለጀንስ ይቆጣጠራሉ። አንዳንዱ ድሮን በተወሰነ ቦታ ላይ መሆኑን ሰዎችን ለማረጋገጥ በልዩ ሶፍትዌር ተፈጥሮ የተወሰነ ቅንብር ደግሞ ይከተላል። ይህ ቴክኖሎጂ ከ1995 ጀምሮ በከፍተኛ ደረጃ እያደገ መጥቷል። ለምሳሌ በ2010 ሮቹ መጀመሪያ ላይ የድሮን ትዕይንቶች በተለያዩ ዓለም ከተሞች ለመዝናኛና ለማስታወቂያ መጠቀም ጀምረዋል። በኢትዮጵያ ውስጥ ይህ ቴክኖሎጂ አሁን እየተስፋፋ ነው። እናም በአዲስ አበባ የተካሄደው ትዕይንት ይህንን የሚያሳይ ነው። አሁን ወደ ትልቁ ጥያቄያችን ስንመጣ የሲምፕሰን ትንቢት እውነተኛ ነው ወይስ ደግሞ እቅድ የሚለውን ትንሽ ንበራችሁን አናውቀም። እንደ እውነቱ ከሆነ በ1995 የድሮን ቴክኖሎጂ በጣም ያልዳበረ ነው። ይሁን እንጂ የሳይንስ ልቦለድ ጸሐፊዎችና የቴክኖሎጂ ተመራማሪዎች በዚያን ጊዜ የድሮን እድልን መገመት ግን ጀምረው ነበረም። የሲምፕሰን ጸሐፊዎች ምናልባት እነዚህን አዝማሚያዎች በመተንተን የወደፊቱን ሁኔታ በፈጠራ መልኩ አሳይተው ሊሆን ይችላል የሚለው ሚዛን ደፍቶ ተገኝቷል። ይህንን እንደ ትንቢት መቁጠር ከባድ ቢሆንም የፈጠራ ችሎታቸውን ግን መመስከር ይቻላል። በሌላ በኩል የተወሰኑ ቡድኖች ይህንን ቴክኖሎጂ ሆን ተብሎ ለማስተዋወቅ ተጠቅመውበት ሊሆን ይችላል የሚል ደግሞ ግምት አለም። ይህንን ለማረጋገጥ ግን ኮንክሪት የሆኑ መረጃዎች ማግኘት አልቻለም። ስለዚህ በአሁኑ ጊዜ ይህ የሲምፕሰን ፈጠራና የቴክኖሎጂ እድገት ጥምረት እንደሆነ መደምደም የተሻለ ነው ለማለት እንወዳለን። ሀሳባችሁን በኮሜንት መስጫው ላይ አጋሩን። አብራችሁ ስለነበራችሁ ጅገርገ እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ይቆዩልን።